እመቤታችን ቤታችን ስዕል ይዛ ይዘን ወጣል ማለት ራሳችን እመቤታችንን ክብር እንደ ማሳጣት ነው የሚቆጠረው። አባ ሕፃን ተልኳቸውን ፈጽመዋል። እመቤታችንን የሚሳደቡ መናፍቃንን ቅዱስ ኤጲፋኒዎስ በምን ይማሰላቸዋል? ባበደ ውሻ ይመስላቸዋል። መናፍቃን ቀን ወጥቶላቸው በአንኩም ታንኩም በእጃችን ነው ብለው ይህንን እያደረጉ ይገኛል። ስላልሆነ ይቀዳድዳሉ፣ ምራቅ ይተፉበታል፣ ቤተክርስቲያንን ይሳደባሉ፣ ቅዱሳንን ከፍ ዝቅ እያደረጉ ይናገራሉ። ሬቻ ሃይማኖታዊ በዓል ነው። የዋቄ ፈታ ኦሮሞ በዓል ነው። ያበደውሸ ምን ይላል? ቅዱስ ኤጲፋኒዎስ መዝገበ ህብስት ወይም መዝገበ መድኃኒት የሚባል መጽሐፍ አለው። ፓናሪዮን ይባላል፣ በግሪኩ መዝገበ ህብስት ወይም መዝገበ መድኃኒት ማለት ነው። ለሁሉም መናፍቃን መልስ የሰጠበት መጽሐፍ ነው። እና ቅዱስ ኤጲፋኒዎስ ምን ይላቸዋል? እነዚህ ሰዎች ለምድሮ ምን ቤታችን የሚሳደቡት ይልና ውሻ ጤነኛ ሳለ ጌታውን ያውቃል፣ የጌታውን ሚስት ያውቃል፣ ልጆቹን ያውቃል፣ ቤተሰቡን ይለያል፣ ጎረቤትንም ይለያል። ማን ውሻ ውሻ ግን ባበደ ጊዜ ጎረቤት ይለይ የነበረው ልጆቹን ይለይ የነበረው ውሻ ባለቤቱን ጭምር መንከስ ይጀምራል፣ ባለቤቱን መንከስ ይጀምራል። ሰው ጤነኛ ሲሆን የቤተ ክርስቲያኒቱን ራስ ክርስቶስን ያከብራል። ቤተ ክርስቲያን እንድትመሰረት ምክንያት ድህን የሆነችውን ድንግል ማርያምን ያከብራል። የክርስቶስ ቤተሰቦች አካሎቹ የሆኑት ቅዱሳንን ያከብራል። ሲያብድግ ቅዱሳንንም ይሳደባል፣ እመቤታችንም ይሳድባል፣ ራሱን ክርስቶስንም ይነክሰዋል። ክርስቶስንም አማላጭ ፍጡር ብለው ይሰድቡታል። በሱ ላይ በእሷ ላይ ብቻ ተነስተው የቀሩ እንዳይመስላችሁ። ለምንድን ነው ሲባል ውሻው በማበዱ ምክንያት የጌታው መልክ ይቀየርበታል፣ የቤተሰቡ መልክ ሁሉ ይቀየርበታል ይላል። ምናፍቃንም አይምሯቸው ስለተነሳቸው ፈጣሪ የሆነው ኢየሱስ ክርስቶስ በፍጡር መልክ ይታያቸዋል። የፈጣሪ እናት የሆነችው መቤታችን አንሳ ትታያቸዋለች። ጣዖት ትሆንባቸዋለች። በእነሱ ሊና ላንቲ የሱ ልጆች ሐዋርያት ሁሉ፣ ቅዱሳን ሁሉ በእነሱ የተናቁ ይሆኑባቸዋል። ከጎናችሁ ትቁምልኝ ወላዲተ አምላክ እመብርሃን የግሸኗ ማርያም የምወዳት እሷ ወላዲተ አምላክ ትስጥልኝ። ይህንን እውነቴን ኮፒ ሊንክ ሼር፣ ሪፖስት እያደረጋችሁ አብዝታችሁ አብዝታችሁ አብዝቷችሁ ኮፒ ሊንክ አደርጋችሁ ለብዙዎች አደርሽ። ወንድሞች እንኳን ቢሸጡኝ፣ ሰው ሁሉ ጥላ ቢሆነኝ፣ ይብላኝ ለእናንተ በአፋችሁ ብቻ እመብርሃን መብርሃን ለምትሉ ይብላኝ ለናንተ። በእንተ ስማ ለማርያም ብላችሁ የቆረሳችሁትን ያንን ክፉ ጊዜ ረስታችሁ ዛሬ ስለ ማርያም ክብር ዝም ጭጭ ብላችሁ ስለምትነዱትና ስለምትታጀቡበት ቪዒትና ስለምትቆጡት ጮማ የምታስቡ ይብላኝ ለናንተ። የቤተ ክርስቲያን መምህር ነኝ ብላችሁ እውነትን መግለጥ ሐሰትን ማጋለጥ ሲሆን ምግባራችሁ ኦርቶዶክሳዊ ነቅቶና ቆሞ ሃይማኖቱን እንዳይጠብቅ ቀኝህን ሲመታ ግራህን ስጥ እያላችሁ ጥሬ የሆነውን የክርስቶስን ቃል ቃል መብርሃን የጊሸኗ ማርያም የምወዳት እሷ ወላዲተ አምላክ ትስጥልኝ። ይህንን እውነቴ ኮፒሊንክ ሼር ሪፖስት እያደረጋችሁ አብዝታችሁ አብዝታችሁ አብዝታችሁ ኮፒሊንክ አድርጋችሁ ለብዙዎች አደርሽ ወንድሞች እንኳን ቢሸጡኝ ሰው ሁሉ ጥላት ቢሆነኝ የበላይ ለእናንተ በአፋችሁ ብቻ እመብርሃን እመብርሃን ለምትሉ የበላይ ለእናንተ በእንተ ስሟ ለማርያም ብላችሁ የቆረሳችሁትን ያንን ክፉ ጊዜ ረስታችሁ ዛሬ ስለ ማርያም ክብር ዝም ጭጭ ብላችሁ ስለምትነዱትና ስለምትታጀቡበት ቪኤትና ስለምትቆጡት ጮማ የምታስቡ ይብላኝ ለእናንተ። የቤተ ክርስቲያን መምህር ነኝ ብላችሁ እውነትን መግለጥ ሐሰትን ማጋለጥ ሲሆን ምግባራችሁ ኦርቶዶክሳዊ ነቅቶና ቆሞ ሃይማኖቱን እንዳይጠብቅ ግን ቀኝህን ሲመታ ግራህን ስጥ እያላችሁ ጥሬ የሆነውን የክርስቶስን ቃል ቃል በቃል እየነገራችሁ ኦርቶዶክሳዊን የምታደነዝዙ ይብላኝ ለእናንተ። ኦርቶዶክሳውያን ይብላኝ ለእናንተ። አገታት፣ አሰቃያት፣ አዋከባት የሚለውን የመናፍቅን ሐሳብና አጀንዳ ይዛችሁ ይታሰር ይገደል ያላችሁ ከትልቁ አጀንዳችሁ ተነስታችሁ ታችኛው አጀንዳ የተገኛችሁ፣ ይህ ብላኝ ለእናንተ የእኔ እውነትማ ሲገለጥ ይሄ ነው የእኔ እውነት ይሄ ነው። ተበልታችሁ አስበላችሁኝ እንጂ ሁላቸውም በአንድነት ይህን አስወግድ በርባንን ፍታለን እያሉ ጨሁ የሉቃስ ወንጌል ምዕራፍ 23 ቁጥር 18። በመላው ዓለም ሆናችሁ በዚህ ሚዲያ የምትከታተሉ መላው ኦርቶዶክሳውያን እንደሰማችሁት ነው። እውነት ነው። ለሕሊናቸው ለሕሊናችሁ ያደራችሁ ሰዎች ከቤተ ክርስቲያን ክብር ይልቅ የግላችሁ ክብር የሚያስጨንቃችሁ ከስል አድህኖ ይልቅ የግል ክብራችሁን የሚያጨናንቃችሁ ከመቤታችን ይልቅ የግል ጥቅማችሁን የሚያሳስባችሁ ሰዎች፣ አባቶች ወይም ደግሞ ወንድሞች፣ አሳልፋችሁ የሰጣችሁት እውነት ነው። ይብላኝ ለእናንተ እውነት ነው። ወንድማችን የተናገረው ይብላኝ ለናንተ ብሎ እያንዳንዱ የዘረዘረው እውነት የማይፈልጉ ሰዎች ይህን አይቀበሉትም ስለዚህ ምን አለመሰላችሁ ወንድማችሁ አሳልፋችሁ በመስጠታችሁ ባሮክ በመታሰሩ ምንም የምታተርፉት ነገር የለም ማለት ነው ባሮክ የቤተ ክርስቲያን ስላ የቤተ ክርስቲያን የቅዱሳት መከበር አለባቸው ስለ አድኖ ለምን ተቀደደ ነው ያለው ስለዚህ ማንም ከህግ በታ- ከህግ በላይ የለም ከህግ በታች እንጂ ከህግ በላይ የለም። ችግር የለውም። ወንድማችን ነገ ይወጣል ማለት ነው። ነገ ይወጣል ግን ትርፉ ያስተዛዝባል። በእውነት ከሁለት ነገር አሳልፋቸው የሰጣቸው በዛን ሰዓት ገድለ ትክለ ሃይማኖት ሲቀዱ የነበሩ በታወት ላይ የሚሳለቁ በቅዱሳን ላይ የሚሳለቁ በእመቤታችን የሚሳለቁ እንዲሁም ደግሞ በተአምረ ማርያም የሚሳለቁ ሰዎች ሳይጠየቁ፣ ለምን ስዕል አድኖ ተቀደደ ያለ የሚታሰር ከሆነ ወይም ደግሞ ጠቁማችሁ የምታሳስሩ ከሆነ ይብላኝ ለእናንተ የሚያስብለው ይህን ነው። ልክ ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን መጥቶ በርባን ደግሞ ሰው ገድሎ ወንጀለኛ ሆኖ ታስሮ ነበረና እና ጲላጦስ ማንን ልፈታላችሁ ትወዳላችሁ ብሎ ለአይሁድ ሲጠይቃቸው ወንጀለኛን ፍታልን ብለው ነው ጥያቄ ያቀረቡና በርባንን ፍታልን፣ ኢየሱስ ግን አስወግድልን ስቀልልን ብሎ ነው የመለሱት ማለት ነው። ስለዚህ ሁል ጊዜ እውነት የሚናገሩ ሰዎች ተከሳሾች ናቸው። ብዙ ነው የሚፈርድባቸው ማለት ነው። እና በእውነት ያስተዛዝባል። ምናልባት አሳልፋችሁ ይታሰር ያላችሁ ወንድሞችም ወይም ደግሞ እህቶች እንደዚህ አይነት ለምን እናቷ ቤት ይሄዳል ያላችሁ እናቷ ቤት እኮ ክርስቲያን ናቸው። እሱም ክርስቲያን ነው። አስፈቅዶ ከሄደ እናቷ እንደተናገሩ እሳቸው አስፈቅዶ ነው የመጣ ነው ያሉት በሚዲያ። እና ስለዚህ ይህን አይተን ነው ይህን ሀሳብ እየሰጠን ያለ እና በመላው ዓለም ሆናችሁ የምትከታተሉ በእውነት ለወንድማችን ባሮክ በያለንበት ሆነን ድምፅ እንድንሆነው ድምፅ እንሆነው። በተለይ ስለ ቤተክርስቲያን የሚጮሁ ወጣቶች ወንድሞች ሁልጊዜ ድምፅ ልንሆናቸው ይገባል። ለምን ወንድሞች ማገዝ ቤተክርስቲያን ማገዝ ነውና። ህሊናችሁ ሽጣችሁ አሳልፋችሁ የሰጣችሁ የከሰሳችሁ ወንድማችሁ በመክሰስ ልክ እንደ ዮሴፍ የሸጣችሁት አሳልፋችሁ የሰጣችሁ ወንድሞች እና የሚመለከታችሁ አባቶች ግን በእውነት ያስተዛዝባል ማለት ነው። ምናልባት ከሁለት ነገር ከሌላ ልታመልጡ ይችላላችሁ። ከሁለት ነገር ግን ማምለጥ አትችሉም፤ አንደኛ ከህሊናችሁ፣ ሁለተኛ ከእግዚአብሔር ማምለጥ አትችሉም ማለት ነው። እውነት መናገር ከእግዚአብሔር ጋር እንድንኖር ያደርገናል። መዋሸት ግን ከህሊናና ከእግዚአብሔር ማምለጥ አይቻልም። ምናልባት ሰዎች ልንዋሽ እንችላለን ስለዚህ፣ በመላው ዓለም ሆናችሁ የምትከታተሉ ወንድማችን ባሮክ እንዲፈታ ድምፅ ሆነው በመላው ዓለም ያላችሁ ሁላችን ማለት ነው ለምን የሚያስችል ነውና፣ እውነት እውነት ነውእና ወንጀል የፈጸሙ ስርዓት የጣሱ ሰዎች ግን በህግ ይጠየቁ። ማንም ሰው ከህግ በታች እንጂ ከህግ በላይ የለም ማለት ነው። ቤተክርስቲያን የሚደፋፈሩ በነዋያ ቅዱሳቶቿ ላይ የሚዘባበቱ ስለ አድኖ የሚቀዱ ቤተክርስቲያን ከፍ ዝቅ የሚያደርጉ ሰዎች በህግ መጠየቅ አለባቸው። ማንም ሰው ከህግ በታች እንጂ ከህግ በላይ አይደለም። ግን ስለ አድኖ ለምን ተቀደደ ብሎ መናገር የሚያሳስር ከሆነ በእውነት ትርፉ ትዝብት ነው። እና በእውነት ወንድማችን ባሮክ አሁንም ይፈታ ይፈታል፣ እንላለን። ሁላችሁ ደግሞ ባሮክ ይፈታ እያላችሁ ሁላችሁ ደግሞ ድጋፍ እንስጥ ለማለት ነው። ሌላ አባቶቻችን ሐዋርያት ስለ ኢየሱስ ክርስቶስ ቃሉን አንስታችሁ አታስተምሩ ተብለው ታስረው ሲወጡ ደስ እያላቸው ወጡ ነው የሚለው የሐዋርያት ስራ ምዕራፍ አምስት ቁጥር አርባ አንድ ላይ ደስ እያላቸው ወጡ ነው የሚለው እና በእውነት አሁን አሳልፋችሁ ባሮ አሳልፋችሁ የሰጣችሁ እንዲታሰር የወረወራችሁት አሳልፋችሁ የሰጣችሁት በተለይም ደግሞ ኦርቶዶክሳውያን ሆናችሁ ወንድማችሁን አሳልፋችሁ የሰጣችሁ ወንድሞችና እህቶች ካላችሁ በእውነት እሱ ደስ እያለው ነገ ይወጣል። እናንተ ግን የሚያሳፍር ስራ ነው የሰራችሁት ማለት ነው በእውነት ማለት ይሄን እንደዚህ አይነት ከእንደዚህ አይነት ክስሴታ እና ሳልፎ መስጠት ተገላቢጦሽ ወንጀል የሰራ ሳይከሰስ ሳይታሰር ወንጀል ያልሰራና በደል የሌለበት ሲታሰር ሲጠየቅ ያስተዛዝባል ማለት ነው። እና ሁላችሁ ድምፅን ሆኖ ድምፅ ፍትሄ ለባሮክ እያላችሁ ሁላችሁ ፍትሄ ለባሮክ እንዲሆን ሁላችንም ድምፅ እንሆነው። እግዚአብሔር ያስፈታ እያላቸው ኮሜንት ላይ ጻፉ። እግዚአብሔር ወንድማችን፣ እግዚአብሔር ያስፈታ፣ ድንግል ማርያም ከአንተ አትለይ ያላቸው ድምፅ ሁኑት ድምፅ። እሬቻ ሃይማኖታዊ በዓል ነው፣ ሃይማኖታዊ ክብረ በዓል ነው። የማን ብለህ ደግሞ ካልክ የኦሮሞ አይደለም፣ ነገር ግን በደንብ ላስተካክለው አሁንም፣ የዋቄ ፈታ ኦሮሞ በዓል ነው። ኦሮሞ እኮ ኦርቶዶክስ አለ፣ ሙስሊም አለ፣ ፕሮቴስታንት አለ። የነዚህ ሰዎች አይደለም። እነዚህማ ጌታን ኢየሱስ ክርስቶስን አብ ወልድ መንፈስ ቅዱስ ነው ብሎ ለአምላካቸው በተገለጠላቸው መሰረት እግዚአብሔር እያመለኩ ያሉ ሰዎች ምስጋና፣ ሁሌ በቀን ስንት ጊዜ፣ ምናልባትም በየጊዜው በየወራቱ በየወቅቶቹ በየቤተ ክርስቲያናቸው እግዚአብሔርን ያመሰግናሉ። የእነሱ ምስጋና ያ ነው። ለዋቀፈታዎቹ ግን በሃይማኖቱ ድንጋጌ መሰረት በዓመት ሁለት ጊዜ የሚያደርጉት የምስጋና በዓል ለእነሱ በራሳቸው ስርዓት በኩል ለዋቃቸው ለሚያመልኩት አምላክ ዋቃ ላሉት አምላክ ለጥቁሩ አምላክ ወይም ደግሞ ለምጡቅ አምላክ ምስጋና ያቀርባሉ። እሬቻ ሃይማኖታዊ በዓል ነው። ሃይማኖታዊ ክብረ በዓል ነው። የማን ብለህ ደግሞ ካልክ የኦሮሞ አይደለም። ነገር ግን በደንብ ላስተካክለው፣ አሁንም የ ዋቄፈታ ኦሮሞ በዓል ነው። ኦሮሞ እኮ ኦርቶዶክስ አለ፣ ሙስሊም አለ፣ ፕሮቴስታንት አለ። የነዚህ ሰዎች አይደለም። እነዚህማ ጌታን ኢየሱስ ክርስቶስን አብ፣ ወልድ፣ መንፈስ ቅዱስ ነው ብሎ ለአምላካቸው በተገለጠላቸው መሰረት እግዚአብሔር እያመለኩ ያሉ ሰዎች ምስጋና ሁሌ በቀን ስንት ጊዜ ምናልባትም በየጊዜው በየወራቱ በየወቅቶቹ በየቤተ ክርስቲያናቸው እግዚአብሔርን ያመሰግናሉ። የእነሱ ምስጋና ያ ነው። ለዋቀ ፈታዎቹ ግን በሃይማኖቱ ድንጋጌ መሰረት በዓመት ሁለት ጊዜ የሚያደርጉት የምስጋና በዓል ለእነሱ በራሳቸው ስርዓት በኩል ለዋቃቸው ለሚያመልኩት አምላክ ዋቃ ላሉት አምላክ ለጥቁሩ አምላክ ወይም ደግሞ ለምጡቅ አምላክ ምስጋና ያቀርባሉ። በተለይ የእመቤታችን ስዕል ይዛ ይዘን ወጣን ማለት ራሳችን የእመቤታችንን ክብር እንደማሳጣት ነው የሚቆጠሩ። አባ ህፃን ተልኳቸውን ፈጽመዋል። ማንም ሰው በእምነቱ የሚኮራ ሰው የእመቤታችን ስለ አድኖ ኦርቶዶክስ ሆኖ የዚያን ቀን ይዞ መምጣት ግዴታ ነው። ስለዚህ በእለቱ የእመቤታችን የቅድስተ ቅዱሳን የድንግል ማርያም ስለ አድኖ ይዛችሁ መምጣት ቻለንጁን ተቀላቀሉም፣ ሼር ኮፒ ሊንክ በማድረግ ይህን መረጃ ለኦርቶዶክሳውያን አዳርሱልኝ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ዋና ስራ አስኪያጅ የሆኑት አባሳዊ ሮስ ልከዋቸዋል ነው የተባለው። እንግዲህ በመስቀል በዓል በሚከበርበት ዕለት ምንም አይነት ስለ አድኖም ሆነም አረንጓዴ ቢጫ ቀይ ባንዲራ ይዞ መገኘት በህግ እንደሚያስቀጣና በአዋጅ ቁጥር ሁሉ እንደተደነገገ አባሳዊ ሮስ መናገራቸው የሚታወስ ነው። ታዲያ በለጥሎት ደግሞ የእመቤታችን የቅድስት ድንግል ማርያምን ስላድሮም ይዞ መገኘት ደግሞ አሁንም በድጋሚ ህገ መንግስት ጋር አያይዞ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ከፍተኛ ጥላቻ መንግስት ይኖረዋል ሲሉም ተናግረዋል። ይህ የሆነው ለምንድን ነው? ለእመቤታችን ያላቸውን ጥላቻ ወይንስ በእመቤታችን ስለሚያፍሩ ነው የሚለው ደግሞ አሁንም መወዛገቢያ ሐሳብ ሆኖ ተነስቷል። ታዲያ ኦርቶዶክሳውያን በዕለት ሁለት ደግሞ በመስቀል አደባባይ የመስቀልን በዓል ስናከብር የእመቤታችን የቅድስተ ቅዱሳን የድንግል ማርያምን ስለ አድኖ ይዘን እንደምንገኝ እኛም ጥሪያችን እናስተላልፋለን። እነሱ ምንም አይነት ስለ አድኖ ሆነ የተለያዩ ስዕሎች የሚገልጹ መረጃዎችን ይዛችሁ እንዳትወጡ ቢሉንም እኛ ግን የእመቤታችን የቅድስተ ቅዱሳን የድንግል ማርያምን ስለ አድኖም ከፍ ማድረጋችን አሁንም እንቀጥላለን። ማንም ሰው በእምነቱ የሚኮራ ሰው የእመቤታችን ስለ አድኖ ኦርቶዶክስ ሆኖ የዚያን ቀን ይዞ መምጣት ግዴታ ነው። ስለዚህ በዕለቱ የእመቤታችን የቅድስተ ቅዱሳን የድንግል ማርያም ስለ አድኖ ይዛችሁ መምጣት፣ ቻለንጁን ተቀላቀሉ። ሼር፣ ኮፒሊንክ በማድረግ ይህን መረጃ ለኦርቶዶክሳውያን አዳርሱልኝ። መናፍቃን ቀን ወጥቶላቸው ባንኩም ታንኩም በእጃችን ነው ብለው ይህንን እያደረጉ ይገኛል። ስዕላትን ይቀዳድዳሉ፣ ምራቅ ይተፉበታል፣ ቤተክርስቲያንን ይሳደባሉ፣ ቅዱሳንን ከፍ ዝቅ እያደረጉ ይናገራሉ። የቅድስት ቤተክርስቲያንን ነው የቅድሳት አውጥተው እንደፈለጉ ያደርጉታል። ግን የሚናገራቸው የሚጠይቃቸው የህግ አካልም የለም። ግን ይሄ ነገር በአጼ ነው ዘመነ መንግስት ተፈጥሮ ቢሆን ኑሮ ምን እንደሚፈጠር ልንገራችሁ። በአጼ ነው ዘመነ መንግስት መራር ቃል የሚናገሩ በመቤታችን ላይ የሰደብን ቃል በጌታችን ላይ ጸያፍን ቃል የሚናገሩ በምእመናንም ልቦና አዲስ ትምህርት መናፍቅናን የሚዘሩ ብዙ መናፍቃን በአጼ ነው ዘመነ መንግስት ተነሱ በዚያንም ጊዜ አጼ ናኦድ ምን አደረገ? እነዛን መናፍቃን ሰብስቦ ይወላችሁ ሃይማኖታችሁ ምን እንደሆነ ግልጽ አድርጋችሁ ተናገሩ፣ እዚህ ሊቃውንተ ቤተክርስቲያን አሉ፣ ከነሱ መልስን ታገኛላችሁ፣ እናንተም ተከራክራችሁ ከረታችሁ እንግዲህ ተነጋገሩ ብሎ አቆማቸው ፊት ለፊት በዚያንም ጊዜ ምን ብለው ሲናገሩ ተገኙ። ኢየሱስ ክርስቶስ ከድንግል ማርያም አልተወለደም፣ እሷም የአምላክናት አይደለችም፣ እሱም አምላክ አይደለም የሚል ቃል ሲናገሩ ተገኙ። በዚያንም ጊዜ ሊቃውንቱ ኢየሱስ ክርስቶስ እውነተኛ ፈራጅና አምላክ እንደሆነ በቤታችን ክርስቲያን ድንግል ማርያም የአምላክናት እንደሆነች አስረግጠው ነገሯቸው። ከመጽሐፍ ቅዱስ ጥቅስ እያመጡ አስረዷቸው። ግን መናፍቃኑ የትዕቢት የተንኮል እንጂ የዕውቀት ማነስ ስላልነበር እምቢ ብለው አሻፍረኛም አጼ ነዋድም ብትናገሩ ብትመከሩ አልሰማ ካላችሁማ ብሎ ግማሹን በፍርድ አደባባይ እየመረመረ ስቃይ ጸናባቸው። ግማሾቹም በሰይፍ አስመትቶ አስገደላቸው። ግማሾቹን ደሞ በሳት አቃጥሎ እንዲያድርጎ መናፍቃንን ከኢትዮጵያ ሀገር ላይ ያጠፋቸው። መቤታችን ቅድስት ድንግል ማርያም ይህን ስላደረገ ፈንታ መታ እስከ መንግሥቱ ፍጻሜ ድረስ ባረከችው ቀደሰችውም ጭምር። መንግሥቱንም በሰላም ፈጽሞ አጼ ነዋድ አረፈ። መጽሐፍት ምን ይላሉ? ጠላተ መቶ ሲዋጋ አንድ ጊዜ ሽሽ፣ ሁለተኛ ጊዜ ሽሽ፣ ሶስተኛ ጊዜ ቢዋጋ ሲመጣ ግን ተንስ ወተቃተል ተነስና ተዋጋ ይላል። አባቶቻችን የቤተክርስቲያንን ግብ ያስከብሩልን እኛ እንዲባላወራ ነበር። አሁንም መናፍቃን ልትረዱት የሚገባው ነገር እቺ ቤተክርስቲያን የሚሞቱላት ልጆች ብቻ ሳይሆን የሚዋጉላት ልጆች እንዳሏት መርሳት የለባቸውም። እናንተ እንደዚህ ስትፈነጩ፣ ቤተክርስቲያን ላይ እንደዚህ ስትሆኑ ዝም ብሎ የሚመለከት ወጣት እንደሌለ ማወቅ አለባችሁ። እግዚአብሔር ማሪ እንደሆነ ሁሉ ደግሞ ተበቃይ አምላክ ነው። ይህንን እንዳትረሱት። እኛም የእግዚአብሔር ልጆች ነን። አፄ ናዋድም እንዲያደርጎ በመቤታችን ምልጃ በጌታችን ኃይል መናፍቃን ከሀገሯት አትፍቶ ኢትዮጵያን ከመናፍቃን ነፃ አድርጓት ነበረ። አሁንም እንደ አፄ ናዋድ ያለ ንጉሥን እግዚአብሔር ያስነሳልን።